ለእሱ ስል ብዙ ነገር ትቻለሁ። ማለት እኔ እሱን ካገኘሁት በኋላ ለእኔ ሳይሆን ለእሱን ነው የኖርኩት። ማለት ሁላ እንደዛ ብዬ ማውራት ራሱ ይችላል። ማፍቀር እንደዚህ ያጠቃል ማለት ነው። ማለት መውደዴ ነው፣ ማፍቀሪ ነው። ይሄን ያህል እንድትቀጣ ያደረገው ምንድን ነው? እሱማ ነው የምታብጠለጥሉት። ጀስት ሳምንቱ ሙሉ እኮ የምትሰራው ነገር ኦዲየንሱን የሚያስቆጣ ነገር ነው። እኛ ካየነው ተነስተን ነው ሪያክት ያደረግነው እንጂ ስህተት እኮ ነው ይሄ ነግረናታል ምን? አሁን የምነግራችሁ ግን በጣም በጣም በጣም በጣም ጆራችሁን ጭው የሚያደርግ ነገር ነው። የሄርሜላ እህት የሄርሜላ እህት እህቷን ለማነጋገር ሞክሬያለሁ እህቷ ያለችኝን ነገር እንሰማዋለን። ስለዚህ አሁን የሚዲያውም የሁሉም ነገር ጫጫት፣ አሁን ሄርሜላ እንደዚህ ነሽ ምናምን የምንለው እሷን ፕሮሞት ማድረጉ ነው። ስለዚህ ዋናው ነገር የአብርሃም ሀሳብ መሆኑን የደረስ ነው። ስለዚህ ከእህቷ ጋር መጀመሪያ የተነጋገር ነውን ቃለ ምልልስ ስሙት።

እና ለመሳለ ስለ ሄርሜላ እያልክ እያወራ ያለው ነገር ልክ አይደለም። ማለት ልክ በሆነ መንገድ አይደለም እያወራችሁ ያላችሁት። አንተ እንዲዜር በአካል ተገናኝተን እናውራ። መጀመሪያውን በአካል ተገናኝተን እናውራ እኮ የሚያስፈልገው ነገር አይደለም። እሺ፣ ምንድን ነው የተፈተረው? በስልክ መጨረስ የምንችለው ነገር ነው ምንድን ነው ጉዳዩ? ሻው ምን ልርዳሽ? እኔ አሁን ምን አጣፋው? እሷ አሁን ያደረገችው ነገር ልክ ላይሆን ይችላል፣ ልክ ነው እያልኩኝ አይደለም። ነገር ግን እሷ አሁን ካለችበት ሁኔታ ላይ እንድትወጣ የሚደረገው በእንደዚህ አይነት መልኩ አይደለም። ስሟን ሚዲያ ላይ በማጣጣል አይደለም። አይደለም፣ አንቺ አይደለም። እኔ አሁን አላማውንም እያደረገች ያለችውን ነገር አግባብ እንዳልሆነ ተናግረናል። ያን ግልጽ ነው፣ ግልጽ አድርገናል። አግባብ አለመሆኑን እኮ መናገር ያለባችሁ ለሷ ነው እንጂ ሚዲያ ላይ ወጥተው በማውራት ነው? አንቺ ለምን ትሰራላችሁ? እህትሽን መጀመር አትገሪም? ምግባር እኮ እሷ ከፍቅረኛ ውጭ ነው ያ ሌላ ሰው ጋ ግንኙነት የጀመረችው፣ ሄደችበት ያለችው ነገር ያደረገችው ደግሞ፣ ይኸውልህ አሁን አንቺ ብቻ ካወራሽ የእሷ ጥፋት አይደለም ሰው ከዛ መንገድ ልትወጣ የምትችልበትን መንገድ እሷን በግል ቢሆን መምከር ነው እንጂ ሚዲያ ላይ አውቶ መናገሩ ምንድን ነው? አሁን እኔ ደግ ሲጀመር መጀመሪያ እህትሽን ካሳት ገሩ እህትሽን ሳታስተካከሉ አንድም ውሸት እንደሌለ የተናገርነው ነገር ታያለሽ። ባየነው ተነስተን የምንናገረው ሲጀመር። እኔ ሀሳብ ስሰጥም ግራና ቀኙን አይቼ ነው እንጂ አንድ ሰው ላይ ዲሳይድ አላደርግም። ሲጀመር ማለት ነው። እህትሽ እየሰማሽ ነው እህትሽ የሄደችበት ያለው ነገር አግባብ አግባብና ስርዓት የሌለው መሆኑን እንናገራለን። ከዛ ውጪ ግን ፈርዘር ሄደን ያደረግነው ነገር የለም። ሲጀመር አንቺ እህትሽን ሳታስተካከይ እህትሽን እንትን ሳትይ አሁን እዚህ ጋር መተሽ እዚህ ጋር ስለሷ አታሱ ስለሷ ትንትን ብትሉ ምን ፋይዳ አለው? መጀመሪያ ያሽ ማስተካከሉ ቀላል አይሆንም። እህትሽ ስትስተካከል እኮ እኛ መልካሙን ነገር እናነሳለን። ገባሽ አይደል እኮ። በእንደዚህ አይነት መልኩ አይደለም ሚዲያ ላይ መክረሻታል። ምንም አንድና ሁለት የለውም። ግን ደግሞ ልጁ ቼል ስላላት ስትስተካከልሽ ሚዲያው ይስተካከላል። ስለሷ ያለው አመለካከትም ይለያያል። የመጣችበት ነገር ግን ቤተሰብ የሚያዋርድ ቤተሰብ የሚያሳጣ ገባሽ አደለ? እናንተንም የእናንተንም ስም እንትን የሚያስብል ነው። ስለዚህ አንቺ አላገኘዋትም እንደዚያ ሆንኩኝ ምናምን ነገር እናታል ምናምን የሚለው ነገር አያስኬድም። ገባሽ አደለ? ማስተካከል ያለባችሁ እህታችሁን ነው። እህታችሁን ስታስተካክሉ እኛ የምናነሳበት ኢሹ ይስተካከላል። ሰምተሽኛል እህት? ልክኛ፣ እኮ በእኛ በኩል የሚጠበቅብንን ነገር እናደርጋለን። ግን እናንተ ለምንድነው እሱማን የምታንጠለጥሉት? ሚዲያለሱለሱ ሞራል አታስቡም? እንዲ በቃ ማንኛውም ሰው እንደሚሳሳተው ተሳስታለች። እንዴ እንዴ፣ እሺ፣ ትናንት ትናንት ተሳስታለች። ከትናንት ወደስ ጀስት ሳምንቱ ሙሉ እኮ የምትሰራው ነገር ኦዲየንሱን የሚያስቆጣ ነገር ነው። እኛ ካየነው ተነስተን ነው ሪያክት ያደረግነው እንጂ ስህተት እኮ ነው ይሄ። ስህተት መሆኑን ደግሞ እኛ የምናውቃለን። ነገርናታል ምን እንደ ቤተሰብ ገብቷል አይደለ? ነገር ግን ሚዲያ ላይ ወጣችሁ እንደዚህ ያረጋችሁ እንደዚህ ሰባችሁ ምናምን እያላችሁ ሰሞን ማጣጣሉ አሁን እኔ ጋር እኔ ጋር መምጣቱ እኔ ጋር መምጣቱ ይሁልሽ እኔ ጋር መምጣቱ ጊዜሽን ነው እያቃጠልሻለሽ። ሶ እኔ አሁን ይኸውልሽ፣ እኔ በቀላሉ አላልፈውም ያነሳሽውን ሐሳብ። እኔ ማንጸባረቅ ያንቺን ማሳብ አንጸባርቀዋለሁ። ስህተት ሰራሽ በዚህ ወጣሽ በዚህ ገባሽ አይደለም ግን እያልኩሽ ያለሁት እህትሽን አስተካክሉ። እህታችሁ ልን አስተካክልበት መንገድ ወደ ከፋ ነገር ነው የእናንተ የሚሄደው። እህትሽን አስተካክል፣ ስርአት ይኖራት ሰው የሚመስለው ቤተሰቡን ነው። ገባሽ አደለ? አንቺ ያሳየሻትን ነው ታላቋ፣ አንቺ ያሳየሻትን ነው። እንደ ቤተሰብ ነው እንደዛ እየሆናቸው ያላችሁት። እህትሽ አደ አድምጪኝ፣ እህትሽ ባህሪዋን ታስተካክል፣ እኛ የሚያስተካክል ነገር እናደርጋለን። አንቺ መልካም እህት ከሆንሽ እህትሽም መልካም ትሆናለች። ስለዚህ አንቺም በዛ መንገድ ሄደሽ መፍትሄ መፈለግ ስትች እዚህ ጋር መተሽ ብትደውይ እናንተን ብት ምንም ዋጋ የለውም። ገባሽ እህቴ፣ እኔ እንደሱ አልልሽም፣ ግን ቃል ምገባልሽ ነገር ልንገርሽ። ቃል ምገባልሽ ነገር በስነ ስርዓት እሷ ባህሪዋን አሻሽላ ከተመለሰች ማለት ነው፣ ተመልሳለች፣ ተሻሽላለች ብለን እንሰራለን። ሄሎ ወይ ወይ፣ ይሰማል አይደል? አዎ አዎ። ሶ ይኸውልህ፣ ምን አለ መሰለህ፣ አሁን ወደ እውነታው ግን ተረርተሽኛል አይደለ? አዎ ተረርቻለሁ። እና ደግሞ ወደ መፍትሄ ስንሄድ እንዴት መሰለህ፣ ማለት አሁን ስለዚህ የእሷም ሲነሳ የእኛም ነው እየተነሳ ያለው እንደ ቤተሰብ ገብቶሃል። እናት አባት ብቻ እንዴት ነው እኔ ይመስልህ ማለት ነው። እና እሷን ለማስተካከል ሞክሩ። እኛ በቃ በምንችለው መልኩ እንትን እንላለን፣ እንሞክራለን እሷን ለማስተካከል ግን ስልክ ምናምን እያነሳችልን አይደለም። መጀመሪያ ላይ ያው ሞክረን ነበር፣ በጣም ሞክረን ነበር። ከእናንተ ጋር አትኖርም። እኛ እሺ በአካል መገናኘት እንችላለን፣ በአካል

ሰው ቤት ሄዳ እንደዛ የምትሆነው ነገር ካየ ነው። ተነስተነው የኔው አመሰግናለሁ። ሻውን ያለውበት ቦታ ትንሽ ስለማይመቸኝ ነው፣ እደውልልሻለሁ። በአካል ፍቃደኛ ኮንሽም እንተላለን። ቴንክ ዩ። እንግዲህ ይህች ልጅ ሰምታችኋል። እንግዲህ እኛ የምንናገረው እናገረው፣ አብርሃም ቤተሰብሽም ቤተሰብሽን ብታዳምጪ ይሻልሻል። ይርሽበት ያለው ነገር ነገ ለቤተሰብሽም ላንቺም ራሱ ማለት ነው ጥሩ ቅድስ ሆኖ ያልቅ ገባሽ አይደለም? ይቺ ልጅ እንዳደረገችው ልጅ እቺ እኮ የሰው ትዳር የበተነችው ልጅ እቺ እኮ እንደዚህ ያደረገችው እየተባለ ነው ስምሽ የሚጠፋው። ዛሬ የምታረጊው ነገር ደስተኛ ሊያደርግሽ ይችላል። በእርግጠኝነት ሆኜ የምነግርሽ አንቺ ከአብርሃም ፍቅር ይዞሽ አይደለም። በእርግጠኝነት መናገር የምንችለው አንቺ ፍቅር ይዞሽ አይደለም። በቃ ዋናው ያሰብሽው ሀሳብ ምንድን ነው? በተቃራና ያስቢ አንታጎኒስት ሆነሽ ገብተሽ መሰቃቅልሽ ራስሽን ዝናና እንትን ለማግኘት ነው። ስለዚህ በጣም ብዙዎች ተጠይፈውሻል። እያረግሽ ባለሽው ነገር በጣም በጣም በጣም እየተናዳዱ እየተናደዱ እየወቀሶች ነው ያሉት። እና ፕሊስ ሄርሜላ ብታሰቢበት ይሻላል። ቤተሰብሽ እንግዲህ እህትሽ ያለችውን ሰምተሻል። ስለዚህ ነገም ደግሞ ቤተሰቦችሽ እንዲያዘኑብሽ ከሚቀጥሉ እናንተን ከሚሉ ሰምተሽ ብትመለሽ ይሻላል። የአብርሃምን ጉዳይ እናንተ ፍቱት፣ ቤተሰቦች እናንተ ፍቱት በቃ እዚህ ጋር ያለቃቀሳል። እዚህ ጋር ደግሞ ተቃቅፎ ምናምን ይታያል። እዚህ ጋር ሌላ፣ እዛ ጋር ሌላ እና ልጅቷ ሩታን ካያችኋት ልቧ ስብር ነው ያለው። በቃ ባየችው ነገር ፍጹም የደነገጠችው ፍጹም ማለት ነው። ይህ ከምንመጣ ከተባለ እያንዳንዱ ስቴፕ ባይ ስቴፕ የሄደ ነገር ነው ስቴፕ ባይ ስቴፕ በ በሂደት ነው። ባለፈው ስትተሻሽ ማታ አራት ልጋብዝ፣ እዚህ ጋር ልሁን፣ እዚህ ላስታምህ እያለች አሁን እኮ እዚህ ቤት ውስጥ እኛ ያየን የተሰጠችን እቺ በዚች በካሜራ ፍሬም የተሰጠችን እንጂ ምን እንደተፈጸመ ምን እንደተደረገ አናውቅም። ሩታም እንደኛ ነው ቁጭ ብላ የምታየው ብዬ አስባለሁ እና የሆነ ተስፋ ነበራት ፊቷ ላይ የሆነ እንትን ነበራት። አንኳክቷ ስትመጣ ከዛ ስታይ የደነገጠችው ስሜት የተሰማ ስሜት የተጋባባት ነገ ፍጹም ፍጹም ያስደነግጣል። በጣም ደንግጣለች እ አያስታውቅባትም ለራሷ ለመደበቅ ሞክራለች እንጂ በጣም ያስታውቅባታል እና እያያችሁ ከሆነ ማለት ነው በህይወታችሁ ምንጊዜ ማለት ነው ማስገባት ያለባችሁን ምን አይነት ሰው ነው የሚለውን ነገር ቀድማችሁ ቀድማችሁ ምን አይነት ሰው ነው ለእኔ ህይወት እውነት ተቆርቆሮ ነው ወይ እውነት ያ ሰው ማስመሰል ነው ወይም ስንት ሊላይ ነው ወይ ብሎ ማሰብ ያስፈልጋል። አብርሃም ትዳርን ያፈርስ ሴት ነገ መታል፣ አንተም ትዳር አትሆናል። ነገ ከዚህ ልጅ ጋር መለያየት አይቀርም? ነገ ከዚች ልጅ ጋር በእርግጠኝነት ወኝ የምነግርህ ህይወት ሊኖርህ እንደማይችል በእርግጠኝነት እነግርሃለሁ። ነገ ለምታፈርሰው ህይወት፣ ነገ ብሬክ አድርገህ ለምትለው ህይወት ነገ ለልጅ መጥፎ ትዝታ አታስቀምጥ። ይሄ ቪዲዮ ሚስትን እንደዛ ሆነ አድርጉ ዞና ልክ ስትገባ ይህን ነገር አይታ መቼም ለቀዋል። ነገ የተወለደው ልጅህ ሲያይ ምንድን ነው አባቴ ብሎ የሚቀረጽበት ነገር። ይችን ልጅ ለምንድን ነው ቆርጣህ መጣል ያቃተው ከውስጥህ ምንድን ነው ምን ጠይቀው ወይ ያስገደደች ነገር አለ ወይስ ደግሞ አንተን የገፋፋች ጉዳይ አለ ወይስ የያዘች ሚስጥር አለ ወይንስ ከሩታ ጋር ያለህን ህይወት አትፈልግም በዚህ መስመር ያዋጣኛል ብለህ በዚህ መስመር ለመቀጠል ነው ግልጽ አድርገውና ሁሉም የሚረዳውን ይረዳ ከዛ በኋላ አንተ ደግሞ አንተ ማድረግ ያለብንን ውሳኔ ተወሰናለ ኦዲንስ ለኦዲየንሱ ቢያንስ ኮሜንት ማንበብ አለበት እኮ አንዳንዴ እኮ ኮሜንት ማየት የሚመጡ መልእክቶችን እኮ በጣም በጣም በጣም ማብሰልሰል ማገላበጥ በዚህም በዛ ማየት ያስፈልጋል አንተ ያንን ነገር ለማድረግ ፍጹም ፍጹም አልፈለግም ብታየውና ብትረዳው ምናልባት ኦዲየንሱ ትክክል ነው እያለ ያለው ነገር አይሳሳቱም ከባለፈው ጀምሮ እያዩት ማያንተ ሪወት እያንዳንዱ ነገር ያሉት ነገር ነው እየሆነ ያለው ኮሜንት መስጫ ላይ የሚሰጡ ሐሳቦች ናቸው፣ አሁን እየተንጸባረቀ ያሉት አንተ ያንን አልተረዳም። አንተ ላይ ነው ጫና ማድረግ የምንችለው። ልጅቷ ለቤተሰብም አስቸግራ እንድየለ ምኗት ነው የወጣችሁ በቃ ልጅቷ አሁን የማትመልስበት አንድ ትልቅ ትልቅ ትልቅ ሚሽን ላይ ነሽ። በቃ በቀ በእናንተ ላይ ተንጠላጥላ የራሷን ህይወት መመስረቷና ነገ የራሷን ካፕሊዛ መምጣቷ እንደማይቀር ልነገራችሁ እወዳለሁ። ግራም ነፍስ ያገኝ። ውድ ቤተሰቦች፣ ሰዎች በዚህ በቅርብ ጊዜ ታዩታላችሁ፣ ሩታና ታና አብርሃም አንድ ላይ ይሆናሉ። ሄርሜላ የምትባሉ ተነቅላን የምትቀረው አይቀርም፣ ግን ለአንቺ መጥፎ የሆነ ስም ነው ይዘሽ የምትቀሪው ነው ምልሽ። ውድ ቤተሰቦች፣ ብዙዎቻችሁ አዝናችኋል በተፈጠረው ነገር፣ በተፈጠረው ነገር ብዙዎቻችሁ ተሰምቷችኋል እና ብዙዎቻቸው አዝናችኋል በተፈጠረው ነገር። ከምንም ከምንም ከምንም በላይ ግን እኛ ለእናንተ አሁንም መረጃዎች እናደርሳለን። ፕሊስ አሁንም ያላችሁን አድሬስ የእሷን የምታውቁትን አገናኙ ሄርሜላን እፈልጋለሁ። ፕሊስ እህቶቿንም ኢግኖር እንዳደረገች እና ስልካቸውንም እንደማትመልስ ነው መረጃው የደረሰኝ ማለት ነው። ስለዚህ ልጅቷ ኦልሬዲ ቤተሰቧንም በቃ ጥላ ነው በቃ እዚህ ነገር ላይ ትኩረት አድርጋ እንትን እያለች ያለችው እና ነገ ደግሞ ነገ ለሚፈጠረብ ነገር ኦዲየንሱ ነው እንጂ የሚያዝነው፣ ይህች ልጅ አብራ ልታሳዝን አትችልም። ኒው ያለው ነገር ይህን ይመስላል። ወዳችኋለሁ ባይ